ሰልፉ የጾም ወቅት ነው። በህዝበ ሙስሊሙ ዘንድ ደግሞ የታላቁ የረመዳን ጾም እየተጋመሰ ይገኛል። አሁን የሚገኘው በመርካቶ አኖር መስጅድ አካባቢ ነው። ረመዳን እንደመሆኑ ደግሞ በህዝበ ሙስሊሙ ዘንድ በመገልገያነት የሚያገለግሉ ኢስላማዊ መገለጫነት ያላቸው እቃዎች የገበያ ቅኝት እናደርጋለን፣ እንድትከታተሉን እንጋብዛለን። አካባቢ አብዛኛው የእምነት እቃ ነው የሚያዘው በቃ የእምነት እቃ ነው። ከሙስሊሙ የሚገለገልበት እቃ ነው አብዛኛው እዚህ ቦታ እያዘው። ሌላ ነገር የለም። መዝገጃ አለ፣ ጥምጣም አለ፣ ኮፍያ አለ፣ ተስፊ አለ፣ የልጅ ለበ አለ፣ የዋቂ አለ፣ ሻል አለ፣ የተለያዩ ነገሮች አሉ። ው ሙስባም አለ ው እዚህ ጋር እንደዚ። ው የተለያየ ተስም አለ፣ ሁሉም ነገር አለ፣ መጽሐፍ አለ፣ እስላማዊ አልባሳት አሉ፣ ሌሎችም ማንኛውም እቃ እዚህ መርካቶ ክልል ነው የሚገኙ። እኔ ኪታብ እና ቁርአን ይሄን ነው አሁን። ለምሳሌ እነዚህ ናቸው። ያው እነዚህን ነው የምሰራው በብዛት አልባሳት ናቸው እና እምነትን የተመለከቱ እቃዎች ናቸው። ቁርአን የመሰለ የተለያዩ ነገሮች ናቸው። ጥምጣም፣ ጀለቢያ፣ ኮፊያ ምናምን፣ ያው በአጠቃላይ እምነትን ያካተቱ ነገሮች ናቸው ያሉት። እኔ አሁን የገዛው ሱና ሽቶ ነው። እና እሱ እዚህ አሁን ለምሳሌ 200 ሪያል በደርዘን 200 ሪያል ሳብ ነው የገዛሁት ማለት ነው። ይሻብደኪ በረመዳን ጾም ላይ ነን። ለዚህም በረመዳን የሚያስፈልጉ ነገሮችን እየገዛው ነው። የገዛሁትን እቃ ደግሞ ወደ ሀገር ቤት ወስጄ እሸጠዋለን። ያው ጾም ትርጉሙ ብዙ ነውና ኢማም ሙዳዋራ ኮፊያና ሌሎችም ነገሮችን እየገዛው ነው። እዚያ አካባቢ ጀለቤ አለ። ኮፊ ያለ፣ ትንንሾች የኪስ መስከጃዎች አሉ። ጥምጣም አለ። ያው ሽርጥ አለ። እንትን ምንድነው? ሻል አለ። ሻል የሚልበስ አለ። የልጅ ጀለቢያ ደግሞ አንድ ሺ ብር ነው የምንሸጠው። የልጆች ነው። አስር አመት አስራ ሁለት አመት ያው አቅሜው በዚህ አይነት አለ፣ በትልቁም አለ። በቀነኛ አሁን ጀለቢያ ተወዳጅ ነው፣ ወጣቶች ይፈልጉታል። ለልጆች የተዘጋጀ ነው። በዚህ መልኩ ለልጆች አዘጋጅተን ያው እንዲሸጥ እናደርጋለን። ውሃም ፀሐይም አይቀደድም ውስጡ ሁሉ የታሸገ ነው። ይሄ ደግሞ 30 ጁዝ ቁርአን ነው ሙሉ 30 ጁዝ ቁርአን። አንድ ሰው ይሄ ቁርአን ቤቱ ሙስሊም የሆነ ሰው ቤቱ ሊኖር ይገባል። ባይቀራም እንኳን የሚቀራ ሰው መጥቶ እንዲቀራበት ማድረግ አለበት። አሁን ለምሳሌ ይሄ አለ። ይሄ በደንብ የተሠራ ነው መቶ ሃምሳ ብር እስከ ሁለት መቶ ብር ድረስ ነው ቁርአን አለ። ይሄ አሁን ቅድምም ስሸጥ አይታቸዋል። ይሄ አሁን ለምሳሌ አምስት መቶ ብር ነው ከዚህም በላይ ትላልቆች አሉ። የተለያዩ ዋጋዎች አላቸው። ኪታቦቹም የተለያዩ አሉ። ተኩቱበት ሲታ ጀምሮ የተለያዩ ተፍሲሮች ብዙ ነገሮች አሉ። ይህ ቁርአን ያስቀምጥበታል። ልጁ እንዳይደክመው ትላልቅ ቁርን ሲሆን እዚህ ላይ አስደግፎ በቃ ሲሰው እንደዚህ ሲባል፣ ተንቀሳቃሽ ነው። እግር አለው። እዚህ ነው የተሰራ ይሄ አሁን። በውጭ አይመጣም ነበር፣ እዚህ ነው። ይሄ ነበር በውጭ የሚመጣው። አሁን ሁሉም ተተክቷል ማለት ነው። ይሄ አሁን አምስት መቶ ምናምን ስድስት መቶ ይሸጣል። ይህ ሶስት መቶ ነው። ሁለተኛ ይህ መቁጠሪያ ነው። ዝክር ማድረጊያ ማለት ነው። ውዳሴ ማወደሻ ነው ማለት ነው። የእጅ መቁጠሪያ ይባላሉ። በጣት ላይ ትቆጠራሉ። ዲጂታል ናቸው። አዎ ዲጂታል ናቸው። በጣት ይቆጠራሉ ማለት ነው። ከውጭ መጣ ነው። እነዚህም ያው ረጅም 99 ይባላሉ። 33ት ይባላሉ። ከሱድና ከቻይና ነው መጣ። አብዛኛ ከዱባይ እነኝ ኮፍያዎች ናቸው መጡ ባንግላዴሽ እነዚህ አሉ። አዎ እነዚህ ባንግላዴሽ ናችሁ። እነዚህ ቻይና ናችሁ። ከሳውዲ የመጡ ናቸው እነዚህ አሁን አሉ። ሌላም የተለያዩ ደግሞ አሉ። የሚቀንሱ ዋጋ የሚቀንሱ ሆኖ ማቴሪያል ይሄ እስከ 350 ብር ድረስ። ሌሎቹ ደግሞ አሉ እስከ ሰባት መቶ ብር ድረስ እነዚህ አሉ። እነዚህ አሁን ሰባት መቶ ብር ናቸው። ለዚህ ሰባ መቶ ብር የሚሸጡ ቱርኮች ናቸው፣ ግን ሳሳ ይላሉ ማቴሪያላቸው ትንሽ ደግሞ ቀንስ ይላል ማለት ነው። ኮፍያዎቹ እነኝህ በቃ ትክክለኛ ዋጋ የሚሸጥበት ሶስት መቶ ብር ነው። ይሄኛ ሁለት መቶ ብር ነው። የልጅ ኮፍያ ያው መቶ ሀምሳ ብር ነው። እንቅስቃሴ የሚኖረው ረመዳን ላይ ነው፣ ብዙሃኑ ሻጩም ገዢውም የሚበዛው በረመዳን ነው። ያው አምና እመጣ ነበረ። አምና ከነበረው ነገር ላይ ያው ትንሽ ዋጋው የዋጋ ግሽበት አለ። እቃ ያው ብዙም አይገባም ይባላል። የዋጋ ጫና አለ። ደመቅ ይላል። የሚደምቀው ገዥ ይበዛን ነው ዋጋው ልዩነት የለውም። ከሌላም ጊዜ ግን በረመዳን ላይ ገዥ ይበዛል። ሁሉም ሰው ወደዚህ ትኩረት ያደርጋል ማለት ነው። አልሐምዱሊላህ ሁለቱም ጾሞች ደግሞ ተደራረቡ። ክርስቲያን ወገኖችም አሁን ጾማቸው ነው እና ደህና ነው ብዬ አስባለሁኝ። በበኩሌ የተሻለ ነው ከማንኛቸውም ቀን በረመዟን የተሻለ ነው። ተመልካቾቻችን እንግዲህ ረመዷን እናስመልክተን በአኗር መስጅድ እና አካባቢው ኢስላማዊ መገለጫነት ያላቸው እቃዎች፣ አልባሳት እና ሌሎችም እቃዎች ላይ ያደረግነው የገበያ ምልከታ የተከታተላችሁትን ይመስል ነበረ። ስለተከታተላችሁን እጅግ አድርገን እናመሰግናል።